ሻሎም! እንደምን አላችሁ ምርጦች? እግዚአብሔር ሰላም፣ እግዚአብሔር ጸጋ በያላችሁበት በተበዛ ይሁን። እንደምን አላችሁ? ደህና ናቸው። እኔ ወንድማችሁ ደህና ነኝ። ዛሬ እንደተለመደው መልእክት ይዤ እመጥቻለሁ። ይህንን በውስጤ ያለውን ድምፅ ወደ እናንተ አስተላልፋለሁ። ከእናንተ የሚጠበቀው ልባችሁን ሰጥታችሁ ማዳመጥ ብቻ። ከዛ ደግሞ ይህንን የዩቲዩብ ቻናሌን ሳብስክራይብ በማድረግ አዳዲሶቹ እንዲሁም ደግሞ ከዚህ በፊት ሰብስክራይብ አድርጋችሁ ቤተሰብ የነበራችሁ ሼር ላይ ኮመንት ማድረጋችሁን እንዳትረሱ ይላችኋለሁ። ዛሬ አንድ መልእክት አለ። ወደ ትንቢተ ሕዝቅኤል ምዕራፍ አንድ ላይ የእግዚአብሔርን ቃል ከዛ ቦታ ላይ እናነባለን። ክብር ለኢየሱስ ሲሆን ትንቢተ ሕዝቅኤል ምዕራፍ አንድ ላይ በሰላሰኛው ዓመት በአራተኛው ወር ከወሩም በአምስተኛው ቀን ኮቦር ወንዝ በምርኮኞቹ መካከል ሳለው ሰማያት ተከፈቱ ይላል። ሰማያት ምን አሉ? ተከፈቱ። የእግዚአብሔርንም ራእይ አየው ይላል። ክብር ለኢየሱስ ይሁን። በተከፈተ ሰማይ ራእይን ማየት በሚል የእግዚአብሔርን ቃል ሼር ማድረግ ይፈልጋለሁ፣ ማካፈል ይፈልጋለሁ። በተከፈተ ሰማይ፣ በተከፈተ ሰማይ ራእይን ማየት እዚህ ቦታ ላይ ስንመለከት ነቢዩ ሕዝቅኤል በምርኮኞቹ መካከል ሳለው ይላል ማለት ምቹ በሆነ ሁኔታ ውስጥ ሳለው አይልም። እስራኤል ተማርኮ በባቢሎን ምድር ላይ በነበሩበት ሰዓት በጣም ጭንቅ ነው፣ አስቸጋሪ ነው ወቅቱ። በጣም ከባባድ ነገሮች ከባባድ ቻለንጆች በህይወታቸው ላይ ገጥሟል። በዚህ ወቅት ነቢዩ በእነሱ መካከል በምርኮኞቹ መካከል በነበረ ሰዓት ሰማያት ምን አሉ ተከፈቱ በተከፈተ ሰማይ ራዕይን ማየት በሚል ነው እግዚአብሔርን ቃል ሼር ማደርገው እዚህ ቦታ ላይ እግዚአብሔር የራሱን አጀንዳ ለህዝቡ ያለውን ህዝቡ ምንም እንኳን በኃጢአቱ ምክንያት ቢማረክም ህዝቡ ምንም እንኳን በበደሉ ምክንያት ተማርቆ በአሕዛብ አገር ላይ ቢኖርም እግዚአብሔር ለህዝቡ ያለው ሀሳቡ መልካም እንደሆነ የእግዚአብሔር ቃል ይናገራል ክብር ለኢየሱስ ሲሆን በተከፈተ ሰማይ በአንድ አገር ውስጥ በአንድ ምድር ውስጥ በተከፈተ ሰማይ ራዕይን የሚያይ አገልጋይ ራዕይን የሚያይ ነቢይ፣ ነቢይ ብቻ ሳይሆን መጋቢ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል። ማንም የእግዚአብሔር መልእክተኛ ለሀገሪቱ ፍቱን የሆነ መፍትሄ ያለው ነው። ፍቱን የሆነ መፍትሄ ሀገራዊ ጉዳይ ነው እዚህ ጋር በጣም የሚገርማችሁ ነገር ግለሰባዊ ጉዳይ አይደለም ሀገራዊ ጉዳይ ነው ጉዳዩ ራእይን አየው ይላል እግዚአብሔር በእንዲህ አይነት ወቅት እግዚአብሔር ለነብዩ ተናገረ ሪል የሆነ ራእይ ሪል የሆነ ድምፅ ሪል የሆነ ከመለኮት ዓለም የመጣ ድምፅ ለህዝቡ ለሀገር ጉዳይ ለሀገር ችግር መፍትሄ ነው ስለዚህ በተከፈተ ሰማይ ወንድሞችና አይቶች ራእይን የምናየው ከሆነ ለሀገር ጉዳይ መፍትሄ እኛ ጋር አለ። ለኢኮኖሚ ጉዳይ ዝም ብሎ ለመንፈሳዊ ጉዳይ ብቻ ሳይሆን፣ ለኢኮኖሚ ለተለያዩ ዘርፎች መፍትሄው እኛ ጋር ነው የሚኖረው እና ስለዚህ በተከፈተ ሰማይ ራዕይን ማየት ያስፈልጋል። ሰማያት ተከፈቱ ነው የሚለው። ሰማያት ምን አሉ? ተከፈቱ ነው የሚለው። በተከፈተ ሰማይ ራዕይን የሚያይ ትውልድ በጣም የሚገርመው ነገር ሪል የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ፣ የእግዚአብሔርን ፕላን ህዝቡ እንዲያውቅ ይገልጣል፣ ይናገራል። ስሜታዊ አይሆንም ወይንም ጊዜያዊ ነገር ይዞ አይቀርብም። መለኮታዊውን በነዚህ በሰባ ዓመታት መካከል እግዚአብሔር ለህዝቡ ለእስራኤል ያለውን ሪል የሆነውን ፕላን የእግዚአብሔር ዘላለማዊውን እቅድ እዚህ ቦታ ላይ ነቢዩ ሕዝቅኤል ሲናገራቸው እናያለን። ክብር ለኢየሱስ። ሲሆን እንስሳትን እንዳየ በዚህ ቦታ ላይ ሊሆን ያለውን ነገር እግዚአብሔር በነዚህ ሰባ ዓመታት መካከል ሊሰራ ሊያደርግ ያለውን ነገር ከዛም ደግሞ በመለስ በዘመናት መካከል እግዚአብሔር ሊሰራ ያለውን የእግዚአብሔርን ፕሮግራም የእግዚአብሔር የልቡን አጀንዳ ለህዝቡ ሲያቀርብ ነው እዚህ ቦታ ላይ የምንመለከተው። ስለዚህ በተከፈተ ሰማይ ራእይን የሚናይ ሰዎች ከእግዚአብሔር ዘንድ ለህዝቡ ትክክለኛ የእግዚአብሔርን ፍቃድ ለህዝቡ ለመግለጽ ምንም አንቸገርም ማለት ነው። ስለዚህ እግዚአብሔር አምላክ በተከፈተ ሰማይ ራእይ እንዲሰጠን ከኛ የሚጠበቀው ምንም ሌላ ነገር የለም። ለእግዚአብሔር የተሰጠ ሕይወት በምርኮኞቹ መካከል በእንደዚህ በቀውጢ ጊዜ እግዚአብሔርን ለመስማት ዝግጁ የሆነ ልብ። ያልተዘጋጀ ልብ ከእግዚአብሔር ምንም አይቀበልም። አሁን አገልጋዮች ሆነን በጣም በብዙ ነገር ቢዚ የምንሆን ብዙ ሰዎች አለ። ስለዚህ እግዚአብሔር ለተረጋጋ ልብ ነው የሚናገረው። ለተዘጋጀ ህይወት ነው እግዚአብሔር። ማንን ይላክ ነው የሚለው አይደል? የእግዚአብሔር ቃል ሲናገር እኔን ላከኝ ነው አይደል የሚለው። ስለዚህ የተዘጋጀ ሰው ይላካል። የተዘጋጀ ሰው ከእግዚአብሔር ዘንድ የሆነውን ነገር መልእክት ከእግዚአብሔር ይቀበላል። ነቢያቶች፣ ሐዋርያቶች፣ ፓስተሮች፣ ወንጌላውያን በወንጌል የወንጌል አማኝ የሆናችሁላችሁም እኔ መልእክት አለኝ ከእግዚአብሔር ዘንድ ክብር ለኢየሱስ ሲሆን እግዚአብሔርን ከእግዚአብሔር ዘንድ ለሀገር፣ ለቤተሰብ ጉዳይ ድምፅ እንዲመጣ በተከፈተ ሰማይ እግዚአብሔርን ለመስማትና ለሕዝቡ የእግዚአብሔርን ፍቃድ ለማስተላለፍ ምን ያስፈልጋል? የተዘጋጀ ልብ ያስፈልጋል። እግዚአብሔር ለተረጋጋና ለተዘጋጀ ልብ ይናገራል ማለት ነው። ዘመናቸው የተባረከውን በጣም ወዳችኋለሁ። በተከፈተ ሰማይ ራእይ ማየት በሚል ሼር አድርጌያለሁ ዩቲዩብ ቻናሌን ሰብስክራይብ ማድረጋቸውን እንዳትተዉ። በጣም ዘመናቸው የተባረከውን ወዳችኋለሁ። በሌላ ትምህርት እንገናኛለን። ሻሎም